ጊፍት ሪልስቴት መከታ። በዓመታት የተገኘ ታማኝና ስኬች ጊፍት ሪልስቴት ቴች፣ ማኅበረሰብን እንገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ፣ ጊፍት ቢዝነስ ግሩፕ ዶት ኮም። ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ። ጌፍ ትል ስቴጅ ይህ አዋዜ ሰበር ነው። ቅዳሜ በደረቅ ሌሊት መገናኛ ብዙሃን ፊት ቀርበው ሐሙስ ኢስታንቡል እንገናኝና ፊት ለፊት እናፈርጠው እናውረው የሚሆነውንም እኒህ ተኩስ አቁምም ልንፈራረም እንችላለን ይሆናል ሲሉም ፕሬዚደንት ቭላዲሚር ፑቲን ጠላቶቻቸው እንደሚሏቸው እምቢ ሳይል እሺ የማይል መሰሪ ያለመሆናቸውን ይልቁንም ለሰላም ትጉና ፍጹም ትኩረት የሚሰጡ መሆናቸውን የሚያሳይ ንግግር ወይም መግለጫ ሰጥተው ነበር። በፑቲን የሰላም ቀጠሮ የማለሉት አሜሪካ ያቻቸው ዶናልድ ትራምፕ ዝነኛ ማኅበራዊ ሚዲያቸው ትሩዝ ላይ በመውጣት ሙሉ አገር ተረክበው ወደ ስልጣን የመጡትና በሦስት ዓመት ጊዜ ውስጥ አንድ አራተኛው ሕዝባቸው የተሰደደና ሀያ በመቶ የአገሪቱ ቆዳ ስፋት እየተገመጠባቸው የዩክሬኑ ፕሬዝደንት ቮሎድሚር ዘለንስኪን ሐሙስ ዕለት ከኢስታንቡል ቅርና እንተያያለን ሲሉ ቀጭን ትዕዛዝ አስተላለፉም የማይጋፉት ባላጋራ የጣለባቸው ዘለንስኪ ምሺ ብለው ሻንጣቸውን ሸክፈው ከመሄድ ውጭ አማራጭ አልነበራቸውም። ቢሆንም አንድ ተግዳሮት ዘረጉ። በበኩሌ እኔ ራሴ ሐሙስ ዕለት በፑቲን ቀጠሮና ምሪት መሠረት ኢስታንቡል እጠብቀኋለሁ። እንቅልፉን አቶ በደረቅ ሌሊት ሰላም የጠማው ፍቅር የጐዳው ባህታዊ መስሎ የመቅረቡን ድራማ በተግባር ሲወጣውኒ ራሳቸው ቭላዲሚር ፑቲን እዛው ኢስታንቡል ሐሙስ ይጠብቁኝ ሲሉ በማኅበራዊ ገጻቸው ቲያትራዊ ፍጥጫ አፈጠሩ። ድራማው ራሳቸው ፕሬዚደንት ዶናልድ ትራምፕን አማልላቸው የኖቤል ሰላሙን በተጨባጭውን የሚያደርጉበት ሰዓቱና ሁኔታ ተፈጠረ ብለው በማመን አስቀድመው በተያዘ ፕሮግራም መካከለኛው ምስራቅ ውስጥ ጉብኝት ላይ ስለሆንኩ ማን ያውቃል ከተባበሩት አረብ ኤሚሬቶች ተነስቼ ኢስታንቡል ገባ ይሆናል ሲሉ ድራማውን ደረቡት፣ አጦዞት። በአንጻሩ የታሪኩ ባለቤት ፕሬዝደንት ቭላድሚር ፑቲን ዐይን አፋር የሆነው ያክል ከሚዲያና ከእይታ ተሰወሩ። ከቅዳሜ ደረቅ ሌሊት ያነሳ እስካሁን አልታዩም፣ አልተሰሙም ዩክሬን ከወዲሁ ፈሩ እንዴ በማለት አዲስ አበቢዎች እንደሚሉት ሙድ መያዝ ጀምራለች። እዚህ ማብራሪያ ምላሽ መስጠት ያለባቸው የክሬምሊን አፈቀላጤ ዲሚትሪ ፔስኮቭ የሚሰጡት ምላሽ ነገሩን ከማጣፍጥ ይልቅ የሚያቆመጠጥ ነው። ከሐሙስ 24 ሰዓት የማይሞላ ጊዜ ቀርቶ እንኳ አሁን ለድርድሩ ወደዛ የሚሄደው ሰውን የሚረጋገጠው ማን ወደ ቱርክ መሄን እንዳለበት ፕሬዝደንት ቭላዲሚር ፑቲን ትዕዛዝ ሲሰጡ ነው ይላሉ። ዘለንስኪ ከወዲሁ እዛ ድረስ ሄጀማ ፑቲን ካልመጡ እኔም እዛ ምንም አላደርግም፣ ምክንያቱም በዛች አገር ያለሳቸው በስተቀር በምንምና በማንኛውም ጉዳይ የሚወስንም ሆነ የሚበይን አላውቅምና ብለዋል። ይሁንና የሩሲያዋ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ራይብኮቭ ታስ ለተሰኘው የአገሪቱ ዜና ምንጭ ሲናገሩ ተወካዮቻችን ለስብሰባው እየተሰናዱ ነው ብለዋል። በአሜሪካ በኩል ውጭ ጉዳይ ሚኒስትር ሩቢዮ እንደሚታደሙ የገለጹት ዶናልድ ትራምፕ የሳኡዲን ጉብኝት አጠናቀው ወደ ኳታር እየበረሩ ሳሉ ኤርፎርስ ዋን አውሮፕላናቸው ላይ አብረዋቸው ለተሳፈሩ ጋዜጠኞች በሰጡት መግለጫ ፑቲን ይፈልገኛል ብለዋል። እዛ እንድገኝ ይፈልጋል ሊሆን ይችላል ብለዋል ትራምፕ በመግለጫቸው፣ እኔ እዛ ካልሆንኩ እሱ ይመጣ ይመጣ እንደሆነ በበኩሌ አላውቅም ብለዋል። ኢሳይያስ እንደ ሰማሁ ነው ዶናልድ ትራምፕ የሆነ ግንኙነት ያላቸው ነው የሚመስሉት። አንተ የማትመጣ ከሆነ እኔ አልሄድም አሉኝ አይነት ነገር ነው እየተናገሩ ያሉትና ስለዚህም ይመጣ ዘንድና ውይይቱ ይካሄድ ዘንድ ደግሞ የእኔ መሄድ ግድ ሳይሆን አይቀርም። ስለዚህ ይሄድ ይሆናል በማለት ነው ዛሬ መግለጫ። ትልቅ ድራማ ነው። በኢስታንቡል ፕሬዚደንት ቭላዲሚር ፑቲን እየተጠበቁ ነው። በጣም የሚገርም ነው። ዓለም እንግዲህ የቭላዲሚር ፑቲን እስካሁን ድረስ እንግዲህ እመጣለው አልመጣም አላሉም። እየተወከለውም ሰው እስካሁን ማን እንደሆነ አልታወቀም። ይሄ ምንም እንኳን ጉዳዩን በጣም አጓጊ ቢያደርገውም የዶናልድ ትራምፕ ደግሞ እኔ እዛ እገኛለሁ የሚለው ሀሳብ ቭላድሚር ፑቲን በቦታው እንደሚገኙ አመላካች ይሆን እንዴ? ያለም እንደዛ ነው። የሆነ ኮሚኒኬሽን ያላቸው ነው የሚመስሉት እዛ መምጣት አለብህ መገኘት አለብህ ነው የሚሉኝ እኔ ደግሞ የቀረው እንደሆነ እሳቸው ይመጣሉ ብዬ ለመናገር በርግጥ የሚል ነው። ስለዚህ እንዳልከው እንደ አመላካች ተደርጎ ሊታይ ይችላል። ግን ያው ፕሬዚደንት ዶናልድ ትራምፕ ባለፈውም ከቻይናው ፕሬዚደንት ጋር ደውሎ አውርቶኛል ብለዋል እና ቻይና ደግሞ አልደውልም አላወራንም ማለቷንም አትዘንጋ። ስለዚህ እርግጠኛ መሆን አይቻልም። ግን ፕሬዚደንት ፑቲን ካርብለ ከቀዳሜ ሌሊት ያንን መግለጫ ከሰጡ በኋላ እስካሁን ድረስ በአካልም ሆነ በአይን በድምፅ አለመከሰታቸው የሚገርም ነው። ቢያንስ ያንን ጉብኝት ወይም ደግሞ በዛ ድርድር ላይ እሳቸው እንደሚገኙ ማሳወቅ ይቻላል። አሁን እንግዲህ እናንተ የምናወራው ከሞስኮ ሰዓት ጋር የተቀራረበ ሰዓት ነው ያለን የመሸ ነው በእኛ አቆጣጠር ከ12 ሰዓት በኋላ መሽቷል። ወደ ሮቢ ወደ ሐሙስ እየገብ ወደ ዛሬ ምንድን ነው ቀኑ? ቶ ገባኝ። ያው እንደሚታወቀው በእኛ አቆጣጠር አሁን እንግዲህ ሰዓቱ ወደ ወደ እየመሸ ነው ወደ 12 ሰዓት አንድ ሰዓት እያለ ልሄድ ነው። ስለዚህ ወደ ሐሙስ እየገባን ነው ማለት ነው እና ስብሰባው የሚካሄደው ደግሞ ነገ ቱርክ ነው። ቢያንስ እስካሁን ራሽያ የምትልከውን የልኡካን ቡድን ማሳወቅ ትችል ነበረ። እንግዲህ ምክትል ውጭ ጉዳይ ሚኒስትሩም የነገሩን ተወካዮቻችን እየተዘገጃጁ ነው ብለዋል። በዩክሬን በኩል በግልጽ የተቀመጠው እኔ የምጠብቀው ልኡካን አንድ ሰው ነው ብለዋል ዘለንስኪ እሱም ራሳቸው ቭላዲሚር ፑቲን ናቸው። ስለዚህ ከዛ በታች ከሆነ ሰው ጋር የምናደርገው ማንኛውም ድርድር ውሳኔ የሚሰጡት እሳቸው እንደመሆናቸው መጠን እና ያን ያህል ሲሪየስ ሆነው እስከ ሰኞ የሰላሳ ቀን የተኩስ አቁምን እንደሚቀበሉ አሳውቆ አለበለዛ ማዕቀብ ይጣልቦታል የሚለውን የአውሮፓውያኑን ጠንካራ ሀሳብ እንደሌለ ቆጥረው በላዩ ላይ ይህንን ሀሳብ ሲያቀርቡ በጣም ለሰላም እንደ ጠላቶቻቸው እንደሚሏቸው ካፋቸው እምቢ ሳይወጣ ነገር ግን እሺ ብለው የሚያደርጉት ነገር የሌላቸው እያሉ የሰጧቸውን በጣም መሰሪ፣ ግትር እና ጦርነቱን መቀጠል እንጂ ሰላምን የማራመድ ፍላጎት የሌለው በጣም በዚህ መንገድ ነው እያቀረቧቸው ያሉትና ይህንን ሁሉ ገደል ለመክተት ለሰላም ያላቸውን ጉጉትና ንቃት ለማሳየት ያደረጉት ነበር ይመስል የቅዳሜው እና ምናልባትም ሰላም ከጦር ቤዳ ድፍረት በላይ ድፍረትና ወኔ የምጠይቅ ናት። ኢሳያስ እና ትልቅ ፋይዳ አለው ለየራሳቸው ለሚያልቁ ወታደሮቻቸው እና በጦርነቱ ምክንያት ለሚሰቃዩ ህዝቦቻቸው ብቻ ሳይሆን ለመላው ዓለም ስለዚህ እንግዲህ ቭላዲሚር ፑቲን ተሸሽገዋል፣ አድብቅ ሆነዋል። ምናልባት ወይ ድራማውን ለማጦስ ሰስፔንሱን ለመጨመር ያደረጉ ሊሆን ይችላል። አለበለዛ ደግሞ በነገው ዕለት ሰርፕራይዝ እንዳያደርጉ ሰርፕራይዝም ሊያደርጉ ይችላሉ። ወይም ደግሞ በምክትል በእኚህ ወኪሎች እየተሰናዱ ነው ያሉት ምክትል ውጭ ጉዳይ ሚኒስትሩ ራሳቸው የሉካን ቡድን መሪ ሆነው እንዳይሰየሙ እሰጋለሁ። ግን አሁን ዶናልድ ትራምፕ በቦታው ለመገኘት ፈቃደኛ ነኝ እያሉ፣ ፕሬዚዳንት ዘለንስኪ በቦታው ላይ እኔ ራሴ እገኛለሁ ካሉ የፕሬዚዳንት ዘለንስኪም ሆነ ዶናልድ ትራምፕ አቻ ሊሆኑ የሚችሉት ቭላዲሚር ፑቲን ናቸው እና እንደው ከእንደዚህ አይነት ቦታ ላይ መቅረት እንደው ፕሮቶኮሉ ራሱ ይፈቅዳል አለም? የፕሮቶኮል ጉዳይ አይደለም፣ ድርድር ነው የሚደረገው። ድርድሩን በራሺያ በኩል ሊሰይሙ ይችላሉ ልዑካን ቡድን። ነገር ግን የሀሳቡ ባለቤት እሳቸው መሆናቸውንና፣ ይሄ ሀሳባቸው፣ ይሄ ሰላም ፈላጊነታቸው በተግባር እንዲፈተን በዩክሬን በኩል የቀረበው ነገር አሁን ተደጋፊ ነው ብዬ ነው የማስበው። ምክንያቱም ዩክሬን ከአውሮፓውያኑ ጋር ሆና እስከ ሰኞ ባለው ቀነ ገደብ ገደብ ስቷል፣ አለበለዚያ ተጨማሪ ማዕቀብ ራሽያ ላይ ይጣላል፣ በዚህም ላይ አሜሪካ ተሳትፋለች የሚል ነበረ። ስለዚህ ቭላዲሚር ፑቲን ቅዳሜ ላይ የተሰጡት እንዲህ አይነት አንጃ ገራ አንጃ ሳይኖረው በቃ እንገናኝና ሰላም እናወራ የሚለው ቢያንስ የፕሬዚደንት ዶናልድ ትራምፕን ልብ ያሟሟ ነው። እና አለበለ አሁን እንደዚህ ሁኔታዎች ባሉበት የዩክሬኑ ፕሬዚደንት ራሱ ራሳቸው ራሳቸው ደግሞ ፕሬዚደንት ዶናልድ ትራምፕ እገኛለሁ ባሉበት አጋጣሚ የራሽያ ፕሬዚደንት ቪላዲሚር ፑቲን ማይገኙ ከሆነ ሊያረጋግጥ የሚችለው ስለ እውነት ምዕራባውያን አውሮፓውያን የሚሏቸውን ነው በምንም ነገር ላይ መስማማት ማይችሉ ነገር ግን ሁል ቀን ለመስማማት ሙሉ ፍላጎት ያላቸው ሆነው የሚታዩ እና ሁል ጊዜ ነገር ግን የሚል ነገር የማይለያቸው ወይም እነሱ እንደሚያቀርቡት እምቢ ሳይሉ እሺ የማይሉ ሰው ናቸው። ማለት በሌላ አነጋገር እሺ አይሉም፣ በቃ ቤዚካሊ፣ ሰውዬው እሺ አይሉም፣ ግን እምቢ አይሉም፣ ካፋቸው ቃሉ ይወጣል። ምንም አይነት ሃሳብ ቢቀርብ እምቢ አይሉም መጀመሪያ። እና ያንን ራሽያ በጥሞናና በትልቅ እንትን እንደተቀበለችው ይገልጹና ከዛ በኋላ ግን የሚሆን ነገር የለም ነው የሚሉት። ይሄ አውሮፓውያኑ የሚሏቸው ነው። ስለዚህም እምቢ ሳይሉ እሺ የማይሉ ሰው ናቸው የሚለውን የበለጠ የሚያረጋግጥባቸው ነው እና በነገራችን ላይ ሌሎች ከባድ የማዕቀብ ሀሳቦች ከስር በተለይ በአሜሪካ ሴኔት አባላት ዘንድ እየታቀደ መሆኑን እየሰማን ነው። እሱም ምንድነው ከራሽያ ነዳጅም ሆነ የተፈጥሮ ጋዝ የሚገዙ ዋና ይሄ የኢኮኖሚ እንትኗ ነው፣ ደም ስሯ ነው ለአሁኑ ለጦርነቱ በተለይ እና እሱን የሚገዙ ላይ እስከ አምስት መቶ ፐርሰንት የሚደርስ ታሪፍ ይጣል የሚል ነው። በእርግጥ በሂደት ላይ ያለ ነው። ለማንኛውም የሆነ መዘዝ ግን ይኖረዋል እና የዩክሬን ጦርነት ሪሊ አስቸጋሪ ነው። እንደው በእርግጥ ዶናልድ ትራምፕ በእርግጥ አሁን አለም ፕሬዚዳንት ፑቲን ልዑካንም ሳይልኩ እሳቸውም ሳይሄዱ ሊቀሩ ይችላሉ ተብሎ መገመት ይቻላል። እሳቸውም ልዑካን ሳይልኩ ሊቀሩበት የሚችሉት አንድም ነገር የለም። አንዴ ቱርክን ካስቀየሙ መዘዙ ከባድ ነው። የቱርክን የቱርክን ክብር መንካት ነው። ቱርክን አነጋግረው፣ ቱርክ ለዚህ ስብሰባ እየተሰናዳች ነው። ቢፈልጉ የቤተ መንግሥት ተላላኪ መላክ ይችላሉ። ነገር ግን የራሽያ ተወካይ ለስብሰባ እዛ መምጣት አለበት እንጂ ከቱርኩ ፕሬዝደንት ጋር ተነጋግረው ቀጠሮ ተይዞ ቱርክ እየተሰናዳች ራሽያ ሳትመጣ የምትቀርበት እንደ ማንም ማህበራዊ ህይወት ነው። ይሄ ሀገሮች ሌላን ሀገር ክብር መንካት አይችሉም። ስለዚህ በዚህ በኩል የሚታሰብ ነገር የለም። ሁለተኛ፣ ዶናልድ ትራምፕም በታላቅ ተስፋ እዛ ተገኝተው ዘለንስኪም እዛ ተገኝተው ፑቲን ቢቀሩ የዶናልድ ትራምፕ ላይ ዶናልድ ትራምፕ መሳቂያ ነው የሚሆኑት እና ምናልባት እጅግ የመረረ እርምጃ በእጃቸው ያለውን የማዕቀብም ሆነ ዋቴቨር ራሽያ ላይ ጫና የማድረግና በዛ መንገድ የመቀጠል ሁኔታ ውስጥ ነው ሊገፉ የሚችሉት። እና ይሄን ስለማይፈልጉ ነው ቭላዲሚር ፑቲን ቅዳሜ ዕለት እንቅልፋተው ከሌሊቱ ሰባት ሰዓት ለሰላም ዝግጁ ነኝ ሐሙስ ኢስታንቡል እንገናኝ ያለ ምንም ቅድመ ሁኔታ ያለ አንጃ ሀገር አንጃ ያለ እናቴ መቀነት አደናቀፈኝ እንገናኝ ነው ያሉት። ስለዚህ እነዚህ ሲናሪዎች አልጠብቅም። እውነቱን ከጠየቅከኝ ፕሬዚደንት ቭላዲሚር ፑቲን መቅረት አይችሉም ባይ ነኝ። ስለዚህ ፕሬዚደንት ቭላዲሚር ፑቲንን በኢስታንቡል ልናገኛቸው እንችላለን ማለት ነው። እንደዛ ነው ሊሆን የሚችለው። የመጀመሪያው የሁለቱ ሀገሮች የፊት ለፊት ውይይት ለአጭር ደቂቃ የሚሆን እንደ ተጀመረ በይፋ የተጀመረበት ታሪካዊ አጋጣሚ ሊሆን ይችላል። የሀሙሱ በተለይ ደግሞ እዚህ ላይ ዶናልድ ትራምፕ የሚታደሙበት ከሆነ ኦነስትሊ አንድ ነገር ማለት ነው ሌላ ነገር ማለት ባይቻልም የሆነው ኢሳያስ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 ጊፍት ሪል ስቴት አለኝታ፣ ጊፍት ሪልስቴት ለሀገር፣ ጊፍት ሪልስቴት መከታ። በአመታት የተገኘ ታማኝና ስኬች ጊፍት ሪል ስቴት ማኅበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ። www ዶት ጊፍት ቢዝነስ ግሩፕ ዶት ኮም። ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍትል ስቴት ማኅበረሰብን ገነባለን።